ወይት ጠመቅ በውስተ ዮርዳኖስ በዮርዳኖስ ለመጠመቅስ ያተጋው ያስገደደው ምንድን ነው? ወይት ቃጸቦ ጲላጦስ አላዌ ሕግ ሕግን የሚተላለፍ ጲላጦስ ይቀጻጸብበት ዘንድ ይሰድበው ዘንድ ያተጋው ምንድን ነው? ወይሰቀል ዲበ ዕፀ መስቀል በመስቀል ይሰቀል ዘንድስ ያተጋው ምንድን ነው? የተወዳይ ውስተ መቃብር በመቃብር ሶስት መዓልት ሶስት ሌሊት ተቀብሮ ስኩብ ሁኖ ዓለምን የያዘ አምላክ ይቆይ ዘንድ ያተጋው ምንድን ነው? ወይት ነሳ በሳልስት ዕለት ዕለቱን ልነሳ ሳይልስ በሦስተኛው ቀን ሞትን ድል አድርጎ ይነሳ ዘንድ ያተጋው ምንድን ነው? ብሎ ይጠይቅና፣ አኮኑ ከማያንስ አነለለማሰነ ጠፍተን ሙተን የነበርነውን እኛን ለማንሳት አይደለምን? ብሎ ይናገራል። የሁሉ መከራ የተቀበለው እኛን የጠፋነውን ለመፈለግ የወደቅነውን ለማንሳት ነው። ያንን ለማሰብ ሰሞኑን ሕማማቱን እናስባለን፣ የተደረገልንን ውለታ። ይሄንንም ስናስብ ራሳችን ገተን ወስነን ነው ለመኮንን ኮነንዎ ይላል ለስክንድሮስ። ከዚሁ ቀጥሎ ዝቅ ብሎ ሲናገር በሁሉ የሚፈርደውን ጌታ እሱን ፈረዱበት። ወለዘይ ፈት የማይሠራ ኃጢአት አሰርዎ፣ ሰውን ሁሉ ከኃጢአት ማሰሪያ የሚፈታውን እሱን አሰሩት፣ ይላል ሰውን ሁሉ ከኃጢአት ማሰሪያ ታሀድገ ለከ ኃጢአትከ ልጄ ኃጢአትህ ተሰረየችልህ፣ ተነስና አልጋሀን ተሸክመሄድ ሄድ፣ ታሀድገ ለኪ ኃጢአትኪ ልጄ ኃጢአትች ተሰረየችልሽ፣ በነጻ ሂጂ እያለ ሀጣንን ከኃጢአት ማሰሪያ ሲፈታ የነበረውን እሱን ግን በገመድ አሰሩት። ነፃነት ያለው ሲሆን እኛም ሰሞኑን ነፃነት ያለን ስንሆን ነፃነት ከተሰጠን በኋላ መስቀል መሳለምን አቁመን፣ ቅዳሴ ከልክለን፣ ሰውነታችን በጾም አስረን ወሰን ገትነት ገተን እኖራለን። መስቀል የማንሳለመው በዚህ ሳምንት ነፃነት ስላልተሰጠ ድነት ስላልተደረገ ሳይሆን እሱ ነፃነት እያለው ነፃነት እንደሌለው እንደ ባሪያ፣ ቅዱስ ጳውሎስ ወነሳ አርአያ ገብር የባሪያን መልክዞ መጣ ብሎ ፊልጵስዩስ ምዕራፍ ሁለት ላይ እንደተናገረ ቁጥር ስምንት ላይ ባለጸጋው ድሃ ሆነ፣ የባሪያን መልክዞ መጣ እንዳለ። የባሪያን መልክዞ መጣ የተባለው ንጉስ ስለሆነ ነው። ንጉስ እሱ የባሪያን መልክዞ፣ የማይታሰረው ታሰረ፣ ነፃነት እያለው። እኛም በነፃነት ዘመን ለአምስት ቀን መስቀል ሳንሳለም አዝነን ተክዘን ቤተ ክርስቲያን ጸሐይሏን ጽዋዋን ልብሰ ተክኖዋን ሁሉ አውጥታ እያዘነች ለፈጣሪዋ ትሰነብታለች ለእኛ ብለይም ሁሉ ኖርክልን። እኛ ማህሌት እንድንቆም ትምህርት እንድናስተምር ወንጌል እንድንማር እንድናስተምር እንድንጠመቅ እንድንቆርብ ገነት መንግስተ ሰማያት ገብተን እንድንኖር ከሞት ነፃ እንድንሆን ያደረግከን አንተ እንደ ባሪያ ታስረህ ነው ለማለት፣ ሰሞኑን ያን እስራቱን ለማሰብ ይህን እናስባለን ማለት ነው። ወለዘይ እህዝ አለመ አሃዝዎ ዓለምን በመሃል እጁ እንደ ጽህና አንጠልጥሎ እንደ ወርቅ አንከብሎ እንደ እንቁላል በመሃል እጁ እችን ዓለም ጭብጥ አድርጎ የያዛትን ጌታ ይዘውታል። በጥቂት ወታደሮች እንዲያዝ እንዲጋፋ ተደርጓል። በዚህ ጊዜ ቤተ ክርስቲያን ይህን ለማሰብ ሁሉንም ነገር ትይዘዋለች። ጌታ የተይዘዋል ብላ ቅዳሴውን ያዝ ታደረገዋለች። ማይሌቱን ያዝ ከበሮዎች ሁሉ ባሉበት እንዲቆሙ ታደርጋቸዋለች። ምመናን ስጋቸውን እንዲይዙ እንዲገቱ እንዲወስኑ ታደርጋለች እስከ 1ራ3ት ሰዓት ድረስ እስከ ምሽት አንድ ሰዓት ድረስ ምመናን እንዲጾሙ እንዲጸልዩ እንዲያዝኑ እንዲተክዙ ታደርጋለች ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ለመኮነነ ርዕሰነም የተኮንነ በራሳችን ላይ ብንፈርድ ባልተፈረደብንም ነበር እንዳለ ምመናን ሰሞኑን በራሳቸው ላይ እንዲፈርዱ ስጋቸውን እንዲገስጹ። ጌታም በማቴዎስ ወንጌል ምዕራፍ 11 ላይ ዛያፈቅር ለነፍሱ ነፍሱ ለይግድፋ ሰውነቱን የሚወዳ ሰው ካለ ይጣላት ብሏል። ይጣላት የሚለውን በገራይተ መስቀል ሰውነቱን ዘር አርጎ መስቀልን እርሻ አርጎ ይጣል ማለት ነው። ይጣል ማለት ሰው እየተነሳ ይውደቅ ማለት አይደለም። ዘር እንዲያፈራ እርሻ ላይ ይጣላል። ስለዚህ ሰውነቱን የሚወድ ካለ በሕማማተ መስቀል በመከራ መስቀል ይጣላት ወዘ ገደፋ ለነፍሱ ይረክባ፣ ሰውነቱን በገራይተ መስቀል ያገኛት ከብራ ያገኛታል። ስንዴን ከእርሻ ላይ እየጣለ ስልሳሁን አፍርቶ እንዲያገኘው ሰውነቱን ወደ ሕማማት ያስገባ ሰው አከብራ አጽደልትላ አብርታ የክርስቶስን ብርሃን ለብሳ ያገኛታል። ይህን እንድናስብ በገራይተ መስቀል እንገባለን። ለዘ ይሁብ ሕይወተ ለሰብ ለሰው ሁሉ ሕይወትን የሚያድለውን ጌታ አስተይው በሂአ ወሃሞተ ሐሞትን ከርቤን መራራ መጠጥና ጠጡት ይላል። ይህን ለማሰብ ምዕመናን ሰሞኑን ብላፋቸው ምረት እስኪሰማቸው ድረስ የጨው ቂጣ እየበሉ እስከ ምሽት አንድ ሰዓት ድረስ እየዋሉ ላፋቸው ምረት እስኪሰማቸው መራራ ሀሞት ለእኛ የተቀበለልንን ጌታ በማሰብ እንጾማለን ማለት ነው። ሕማማቱን የምናስበው ይሄ ነው። የማይያዘው ተያዘ ብለን እኛም ራሳችን እንይዛለን፣ እንገታለን። የማይታሰረው ታሰረ ብለን ነፃነታችንን፣ ቅዱስ ጳውሎስ ለነጻነታችሁ አርነት አትስጡት ብሎ ገላትያ ምዕራፍ አምስት ቁጥር ሁለት ጀምሮ እንደነገረን አርነት አስጡት፣ የስጋ ፈቃዳችሁን አታሰናብቱት ብሎ እንደተናገረን ነፃነታችንን፣ ስጋችንን ወስዘን ራስን መግዛትን ሰጥተን እንሰነብታለን ይህንን ሳምንት ማለት ነው። ጌታ የሞተበት ምክንያት አለው። ሳይሞት ማዳን ይችል ነበር። ነገር ግን እኛ በድለናል። እግዚአብሔር ፈራጅ ነው፣ መሃሪ ነው። መሃሪ ብቻ አይደለም ፈራጅ ነው። ፈራጅ ብቻ አይደለም መሃሪ ነው። ፈራጅ ስለሆነ ምህረቱ አይቀርም። ምህረት ስላለው ፍርዱ አይቀርም። ስለዚህ አዳምን የዘላለም ሞት ትሞታለህ፣ የሞት ሞት ትሞታለህ ብሎ ፈርዶበታል። የሞት ሞት ትሞታለህ አለህ ይፈረድባል። ይሄን እንጨት ከበላህ ብሎታል፣ ፈረደበት። የዘላለም ሞት ነው ብሎታል። ስለዚህ አዳም የዘላለም ሞት ስለተፈረደበት ሞተ። የኦሪዝ ፍጥረት ምዕራፍ 3 ቁጥር 22 ላይ እንደነበ አዳም መሬት ወደ መሬትነት ትመልሳለህ፣ አዳም ከእኛ እንዳንዱ ሆነ ብሎ ተስፋውን ሰጥቶታል፣ ነግሮታል። አሁን እዚህ ላይ አንድ ነገር አለ። አዳም እንደ ሞተ ቢቀር እግዚአብሔር ባያድነው የእግዚአብሔር መሐሪነቱ ወዴት አለ? እግዚአብሔር ደግሞ አዳምን ዝም ብሎ ና ይቅርብ እያለው ብሎ ወደ ገነት ከመለሰው የእግዚአብሔር ፍርድ ውስጥ ወዴት ይቀራል? ስለዚህ ካሳ መካስ ነበረበት ማለት ነው። ፍርዱ እንዳይጓደል ካሳ የይቅርታ መታረቂያ፣ ማስታረቂያ መቅረብ ነበረበት። ፍርዱም እንዳይቀር ምረቱ እንዳይቀር አዳም መዳን አለበት። ፍርዱ እንዳይቀር መታረቂያ ካሳ መኖር አለበት። ስለዚህ ይህንን ደግሞ ለማድረግ ማን ሊችል ይችላል? ብዙ በጎች ታርደዋል በብሉ ኪዳን፣ እነዚያ ሊሆኑ አይችሉም። ነቢያትም ሊያደርጉት አይችሉም። ወሞቱ ብዙሃን ነቢያት ቅዱሳን ወይበቅ ወይበቋ ሞቶሙ ለትውልደሰብ በዘይድህን እሞት ይላል ቅዱስ ቄርሎስ ድርሳነ ቄርሎስ ላይ ሲናገር ብዙ ነቢያት ብዙ ቅዱሳን ሞቱ ሞታቸው ግን ለማንም አልጠቀምም። ለምን? እነሱ ራሱ መርገም አለባቸውና። ማዳም እስከ ሙሴ ቀነዮሙ ሞት፣ ከአዳም እስከ ሙሴ ያሉትን ሁሉ ሞት ገዛቸው ብሎ ቅዱስ ጳውሎስ እንደተናገረ ሁሉም በአዳም መርገም ተይዟል። ከአንድ ዛፍ የቆረጧትን እንጨት ብዙ ከብት እንደሚነዱባት ሁሉ ጨንገሯን፣ ከአንድ ከአዳም በተገኘ መርገም የአዳም ልጅ ሁሉ ተነድቶ ወደ ሲኦል ይገባ፣ ወደ መቃብር ይወርድ ነበረ። ይህን ሊታደግ የሚችል የሰው ልጅ የለም። ከአዳም እስከ ሙሴ የሚለው ከሙሴ በኋላ ያሉት እርግማን የለባቸውም ማለት አይደለም፣ በሙሴ ሕግ ያሉትን ሁሉ ማለት ነው። እስከ ሙሴ የሚለው በሙሴ ሕግ የሚተዳደሩትን እስከ ክርስቶስ ያሉትን ሕጉን የሚያጠቃልል ነው። እነዚህ ሁሉ በመርገሙ ስላሉ ስለዚህ ነቢያት ይህን ማድረግ አይቻላቸውም። መላእክት ካሳክሰው ከእግዚአብሔር ጋር አዳምን እንዳያስታርቁት ደግሞ መላክ ተፈጥሮውን ለውጦ ሰው የመሆን ስልጣን የለውም። ፍጥረት ሁሉ የተፈጠረበትን አካል ጠብቆ እንዲኖር በእግዚአብሔር የተፈጠረ ነው እንጂ አንዱ ባህሪውን የመለወጥ ስልጣን የለውም። አውሬም አውሬ ሆኖ መኖር የሚችለው በግም በግ ነው፣ ፍየልም ፍየል ነው፣ መላክም መላክ ሆኖ መኖር ብቻ ነው የሚችለው። ስለዚህ መላእክት አይችሉም፣ ፍጡር ናቸው። አሁን አዳምን ምን ያድነው? ስለዚህ የሚያድነው ሁሉን የሚችል ነው የሚያስፈልገው ያ ደግሞ እግዚአብሔር ብቻ ነው። እግዚአብሔር ባለበት ሆኖ እንዳያቀር እንዳይምረን ደግሞ ካሳ መቅረብ አለበት። ፍርዱ መጣስ የለበት ነው። ካሳውን እግዚአብሔር እዚያው ሆኖ እንዳይክስ ደግሞ የበደለ አካል የሰው አካል ነው። ስለዚህ ካሳው በሰው አካል መቅረብ ነበረበት። ስለዚህ እግዚአብሔር የእኛን ሥጋ ለብሶ መጣ። ስለለዚህ ነው ቅዱስ ለእስክንድሮስ ምንታ ጻቆ ለእግዚአብሔር ቃል ይረድ ውስተ ምድር፣ የእግዚአብሔር ቃል ወደ ምድር ወርዶ ይመጣ ዘንድ ስጋን የመልበስ ፈቃድ ወይስ ፍቅር ወይስ ውዴታ ወይስ ግዴታ ወይስ ምንጠቀም ብሎ ነው የተባለው? እኛን ለማዳን ነው። ካሳል መቅረብ ያለበት በሰው አካል ስለነበረ ክርስቶስ የሰውን አካል አካል አድርጎ የሰውን ባህሪ ባህሪ አድርጎ ከሰው ተወለዶ ተወልዶ የሰውን ባህሪ ተዋህዶ በሰው አካል ካሳውን ማቅረብ ነበረበት። ያንን ለማድረግ ክርስቶስ ሊቀ ካህናት ሆኖ መጣ። እንደ ጌትነቱ ከአባቱ ጋር ያለ ንጉስ ነው ከሰማይ መንበሩ ሳይነጠል የመጣ ስለሆነ ወነበረ በየማነ ዕበዩ ዘበ ሰማያት እንዳለ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ከንግሥናው ሳይነጠል የፀሐይ ብርሃን ወይም ጸዳል ከላይ ከክበቡ ሳይነጠል ወደ ምድር እንደሚወርደው፣ ክንድ ከትከሻ ሳይነጠል ወደ ምድር እንደሚወርደው ሁሉ የአብ ክንዱ የአብ ጸዳል የክብሩ ነጸብራቅ ብሎ ቅዱስ ጳውሎስ የጠራው ኢየሱስ ክርስቶስ ከሰማይ መንበሩ ሳይጎድል ወደዚህ መጥቶ ከመቤታችን ተጸነሰ አካላችንን ለበሰ ተዋህደ ባሕርይ ያደረገው ለምን? ሰው ስለበደለ ሰው ካሳ ማቅረብ ስለነበረበት፣ ሌሎቹ ሰዎች ደግሞ ነቢያት ደግሞ እዳ ስላለባቸው ማቅረብ ስለማይችሉ፣ እዳ የሌለበት ክርስቶስ ከንጽሕት ድንግል ከመቤታችን ስጋ ለብሶ በሰው አካል ካሳውን አቅርቦ ራሱ ታረቀ።